ተልሰን አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ ፉትቦል ካፌ ነው ፕሮግራሙ ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች እያነሳ እንገኛለን በኤታድ ደግሞ ባይ ሌቨርኩዝንን ያስተናገደው ማንቸስተር ሲቲ ሁለት ለዜሮ በሆነ ውጤት ተሸንፏል እንመልከተው ይህን ጉዳይ ጋርዲዮላ ሮቴት ለማድረግ ፈልጎ ግን ውጤታማ የሆነ አይመስልም አይደለም ኤርሊን ካላንድ ግን ተቀይረው ከገቡ በኋላም በጨዋታው ላይ እንግዲህ የተለየ ነገር ለመፍጠር ሲሞክሮ አልተመለከትንም። ይህንን ጉዳይ እናንሳው እንግዲህ ለማንቸስተር ሲቲ የትናንቱ ጨዋታ ሽንፈት ምን ማለት ነው የሚለው እናንሳ። አሁን በሻምፒዮንስ ሊግ ከአንድ እስከ ስምንት ሆኖ ማጠናቀቅ ብቻ ሳይሆን እስከ አራት ሆኖ ማጠናቀቅ ደግሞ የተለየ አድቫንቴጅ ያለው ሲዝን ነው እና ጓርዲዮላ እንዴት እንደዚህ አይነት ቁማር ይጫወታል የሚለውን ብዙ እያነጋገረ ይገኛል። እንመልከት ይህን ጉዳይ ከዚህ ሪስክ በስተቀር አሁን በገለሹ ቋንቋ ከቁማር በስተቀር ሌላ ማብራሪያ መስጠት በጣም ያስቸግራል እኔ ልረደው አልቻልኩም ማለት በሳምንቱ መጨረሻ ከአንድ ትልቅ ቡድን ጋር የፕሪምየር ሊግ ጨዋታ የሚጠብቀው ቢሆን ኖሮ ለምሳሌ የማንቸስተር ደርቢ ሊሆን ይችላል ወይ ሊቨርፑል ወይ አርሰናል ዋንጫ ፍክክር ውስጥ ወይ ሌላ ትልቅ ቡድን የሚጠብቀው ቢሆን ኖሮና እዚህኛው ጨዋታ ላይ የሚገጥመው ቡድን በቡንደስሊጋው አስራ ሁለተኛ ስፍራ ላይ ያለ ቢሆን ልገነዘበው ይችላሉ። ሌቨርኩዝን ልክ ነው፣ በቅርብ ጊዜ ተሸንፏል ሰባት ለሁለት በፓሪስ ሳን ዠርማን ግን ያ አልነበርም። የዛ ቡድን ልክ አሰልጣኙን ከቀጠረ በኋላ በጣም ተሻሽሏል። ሶስተኛ ስፍራ ላይ ነው ያለው። የመጨረሻውን የቻምፒየንስ ሊግ ጨዋታ አሸንፏል። ማንቸስተር ሲቲ ደግሞ በሳምንቱ መጨረሻ ከሊድስ ጋር ነው የሚጫወተው፣ አስራ ስምንተኛው ስፍራ ላይ ካለው ከሊድስ ጋር ነው የሚጫወተው። ለሮቴሽን ትክክለኛው ጊዜ ነው ወይ የሚል ጥያቄ ታነሻለች። ሆይልሞንድ የሚባሉት የሌቨርኩዘን አሰልጣኝ በቻምፒየንስ ሊግ እንደ ስታንዳርድ የሚታየው አንድ አሰልጣኝ ብዙ ሮቴት አደረገ ከተባለ የአምስት ነጥብ አምስት ተጫዋቾች ሮቴሽን ነው አምስት ነጥብ አምስት የሚባል የለም ግን አንድ ጨዋታ ላይ ስድስት አንድ ጨዋታ ላይ አምስት እሱም ማሲቭ ሮቴሽን ከሀምሳ ፐርሰንት በላይ የሚሆነውን የአውትፊልድ ተጫዋች ትቀይራለሽ ማለት ነው ጓርዲዮላ ትላንት ምሽት በነበረው የመጀመሪያ አስራ አንድ ምርጫው ላይ የአስር ተጫዋቾች ለውጥ ነው ያደረገው ከግብ ጠባቂ እስከ አጥቂ ለውጥ አድርጓል በቀደም ከኒውካስል ጋር ከነበረው ጨዋታ እንግዲህ፣ አሰልጣኙ ነው የሚያውቀው፣ እኛ አናቅም። ተጫዋቾቹን የፊትነስ ደረጃ፣ የድካም ሁኔታ ወደ ጉዳት ሊያጋለጥ የሚችል ሬድ ዞን፣ እነሱ የሚሉት በፋቲግ ምክንያት ወደ እንደዚህ አይነት ቀጠና የገቡ ብዙ ተጫዋቾች አሉኝ ብሎ ስላሰበ ሊሆን ይችላል። የግድ ኮምፕላሰንሲ ላይ ሆን ይችላል። ግድ የለም በእነዚህ ተጫዋቾች ሌፈርኩዘንን ዋለሁ ብሎ ስላሰበ የግድ ላይ ሆን። እኔ ብትጠይቂኝ ልክ ነው፣ ብዙ ሮቴሽን ነበረው። ግን በጣም ጥሩ ቡድን ነው በተጫዋቾቹ በስም በወጣባቸው ገንዘብ በፕሮፋይላቸው ካየሽ መጥፎ ስብስብ አይደለም ለእኔ ችግሩ ከአንድ ጨዋታ ወደ ሌላ ጨዋታ የአስር ተጫዋች ለውጥ ስታደርጊ አዳዲስ ኮምቢኔሽኖች ትሞክሪያለሽ ማለት ነው አብረው ተጫውተው የማያውቁ ተጫዋቾች አብረው እንዲጫውቱ ይሆናሉ ማለት ነው በቅርብ ጊዜ አብረው ተጫውተው የማያውቁ ስለዚህ ለማዋሃድ በጣም ያስቸግራል የአስር ተጫዋች ለውጥ ማድረግ እኔ ያን ያህል ትልቅ የኳሊቲ ችግር አላይም ትላንትና የነበረው የሲቲ አስራ አንድ ላይ ኤት ኑሪ አዲስ ፉልባካቸው ነው። ጄምስ ሻፈርድ አዲስ ግብ ጠባቂያ ነው። ሀያ አምስት ሚሊዮን የከፈሉበት ነው። ኩዣኖቭ የቀኝ መስመር ተከላካይ ሆኖ ሲጫወት አይተናል። አኬና ዶንስ ናቸው ሁለቱ የመሀል ተከላካይ ተጣማሪዎች፣ በጋራ ቻምፒየንስ ሊግ ያሸነፉ ናቸው። ጎንዛሌዝ እና በአንዳንድ ጨዋታዎች ላይ ሲያደርግ እንዳየ ነው ሪኮ ሉዊስ አማካይ ነበር። ሳቪኞ፣ ቦብ፣ ራይንደርስ፣ ማርሙሽ ከአራት መቶ ሚሊዮን ዩሮ በላይ የወጣባቸው ተጫዋቾች ናቸው። አሁን ይሄ የጥራት ችግር ያለበት አስራ አንድ አይደለም ዋና ዋና ተጫዋቾቻቸው ልክ ነው አላስገቡም ከዶናሩማ እስከ ሀላንድ ድረስ ነገር ግን ብዙ የጥራት ችግር አለ የዚህ ቡድን ችግሩ ግን እንዲህ አይነት ሮቴሽን ስታደርግ ያምትፈልጊው ኬሚስትሪ ግን አይመጣም ኬሚስትሪ አይመጣም ለእኔ ትልቁ ችግር እሱ ስለዚህ ትናንትና ማንቸስተር ሲቲ ለሮቴሽን ትክክለኛውን ጊዜ መምረጡን እንጃ ምክንያቱም በቻምፒየንስ ሊግ አሁን ዛሬ የሚደረጉ ጨዋታዎች ውጤት ማንቸስተር ሲቲን ከአንድ እስከ ስምንት ካለው ስፍራ ጭምር ሊያስወጡት ይችላሉ። ስድስተኛ ስፍራ ላይ ነው የተቀመጠው አሁን። ከሪያል ማድሪድ ዘጠኝ ነጥብ አለው ሲቲ አስር ነጥብ ነው ያለው ማድሪድ ዛሬ ነው የሚጫወተው። ሊቨርፑል ዘጠኝ ነጥብ አለው ሊቨርፑል ከፔስቬ ጋር ጨዋታውን ካሸነፈ ቶተንሃም ስምንት ነጥብ አለው። በእርግጥ ከፓሪስ አንጀርማ ጋር ነው የሚጫወተው። እነዚህ እነዚህ ሁሉ ቡድኖች ከማንቸስተር ሲቲ በላይ መሆን የሚችሉበት እድል አላቸው ዛሬ። ስለዚህ ከቶፕ ኤት ውጭ ከሆነ የሚቀጥለው ጨዋታ የበለጠ ይወሳሰባል። ለምን? የሚቀጥለው ጨዋታ በሳንቲያጎ በርናቤዩ ከሪያል ማድሪድ ጋር የሚደረግ ጨዋታ ነው። ከዚህ ውሳኔ ጀርባ ያለውን ሎጂክ ነው ማግኘት ያልቻልኩት። እሱም ምናለ ከጨዋታው በኋላ ኤርሊንግን ባሰልፍ፣ በርኒን ባሰልፍ፣ ቤርናርዶ ሲልቫን ባሰልፍ፣ ጋሌን ባሰልፍ የተለየ ሊሆን ይችል እንደነበር አላውቅም። ምን አለ ግን ኔን የኃላፊነት ነው እነዚህ ተጫዋቾች ቢሰለፉ የተለየ ሊሆን ይችል ነበር የሚለው ግን አላውቅም፣ አይደል ሃይፖቴቲካል ስለሆነ ነገሩ። ግን ምንም ጥያቄ የለውም የትላንትናውን የቼልሲን ፐርፎርማንስ የሲቲን ፐርፎርማንስ ያ ሁሉ ከፍተኛ ተጫዋቾች ፍርርቅ የተዛባ እንዲሆን እንዳደረገው ግልጽ ነው። ጥሩ ቡድን ነው ሌቨርኩዘን። በሳምንቱ መጨረሻ ቀለል ያለ በወረቀት ደረጃ ቀለል ያለ ጨዋታ ነው፣ በኤቲሀድ ነው ከሊድስ ጋር የሚጫወተው። ስለዚህ ለምን የሪያል ማድሪድን ጨዋታ ትልቅ ጆፐርድ ያለው ጨዋታ እንዲሆን ታደርገዋለች? በማንቸስተር ሲቲ ከስምንት ባይጨርስም ሊያልፍ ይችላል። ግን ተጨማሪ ሁለት ጨዋታዎች ማድረግ አለበት ማለት ነው በፌብሯሪ እና ማን እንደሚገጥመው ምን ይታወቃል። ባለፈው የርድ ዘመን እኮ ከሪያል ማድሪድ ጋር ነው የተገናኘው እና በሪያል ማድሪድ ተሸንፎ ነው የወጣው። ስለዚህ እኔ ትልቅ ሪስክ የወሰደ ይመስለኛል። ልክ ነው አምስት ጨዋታ አድርገዋል። ከማድሪድ ጨዋታ በኋላም ተጨማሪ ሁለት ጨዋታዎች ይኖሩታል። ግን በፕሬሽር ነው እነዛን ጨዋታዎች የሚያደርገው በቤርናቤው ማሸነፍ ካልቻለ ስለዚህ አሰልጣኙ ለምን ያንን ሮቴሽን እንደፈለገው ረዳና ሮቴሽኑን የፈለገበት ጊዜ ላይ ግን ጥያቄ ቢነሳ ተገቢ ይመስለኛል። እና እንዴት ደግሞ እነዚህ ተጫዋቾች እንግዳ እንደሆኑ የምታቂው? ቢ ቡድን ነው አይደለም? እኔ እንጃ። ምክንያቱም እያንዳንዱ ጨዋታ ተጫዋች ኢንተርናሽናል ተጫዋች ነው። በጣም ጥሩ ተጫዋቾች ናቸው። ብዙ ገንዘብ ኢንቨስት የተደረገባቸው ናቸው። ግብ ጠባቂው 30 ሚሊዮን ዩሮ በዩሮ ቂው 70 ሚሊዮን ዩሮ በዩሮ የተከፈለባቸው ናቸው። ዝም ብሎ የአካዳሚ ተጫዋቾችን አደለም የተጠቀሙ አሰልጣኙ። ለእኔ እንዳልኩት የኬሚስትሪ ችግር ነው። ግን ለምሳሌ ጨዋታው ላይ ከነበሩት የማንቸስተር ሲቲ 11 ተጫዋቾች መካከል ስድስቱ ያለፉትን አምስት የቻምፒየንስ ሊግ ወይ የፕሪሚየር ሊግ ጨዋታዎች አልጀመሩ። ስድስቱ ከ11። ስለዚህ በቅርብ ጊዜ ብዙ ወሳኝ የሲቲ ጨዋታዎች ላይ ጨዋታ እየጀመሩ ያልሆኑ ተጫዋቾች ናቸው። እነዚህ ጥሩ ኮንቲኒቲ ሪትም የሌላቸው ተጫዋቾች ናቸው። እና በዚህ ምክንያት ትናንትና እንግዲህ ኮምፕላሰንሲ ተጫዋቾች ላይ ኮምፕላሰንሲ ያለው አንድን ቡድን አቅልለው ገቡ ምናምን እንላለን። በቀደም ስለ ማንቸስተር ዩናይትድ ተጫዋቾች እንደዛ እያልኩ ነበር። አሰልጣኙም ኮምፕላሰንት ነበር ማለት ነው ፔፕ። እና ለመጀመሪያ ጊዜ ነው እኔ በአሰልጣኝነት ህይወቴ እንደዚህ አይነት ውሳኔ ስወስን ብሏል እና ኃላፊነት ወስዷል በእርግጥም። ስለዚህ ራሱን ከጨዋታው በኋላ እንዳለው ብዙ ሮቴሽን ነው ያደረገው እና በዚህ ከፍተኛ የሮቴሽን መጠን ምክንያት ማንቸስተር ሲቲ ላይ ለምሳሌ በተጫዋቾቹ መካከል ምንም ኮኔክሽን አልነበርም። ምንም አይነት መዋሀድ አልነበርም። በማጥቃት በኩል ደግሞ ለምሳሌ ሳቪኞና ዶኩ ናቸው በቀኝና በግራ በኩል ከማርሞሽ ጋር የተጫወቱ አላስታውስም፣ ሶስቱ አንድ ላይ ጨዋታ የጀመሩበት ጊዜ። ከእነሱ ጀርባ በቅርብ ጊዜ ጨዋታ እየጀመረ ያልሆነው ራይንደርስ ነው ያለ አራቱ የማጥቃት ተጫዋቾች አንድ ላይ ጀምረው አያውቁ ለምሳሌ ስለዚህ ያ ኦቶማቲዝም አይመጣም ማለት ነው። ማርሞሽ የሚፈልገው አይነት ሙቭመንት እና ሳቪኞ ወደ ሳጥን ክሮስ ሲያደርግ ክሮስ ሲያደርግ ለሃላንድ ከሃላንድ ጋር ብዙ ጊዜ አብሮ ስለተጫወተ ሃላንድ የሚፈልገውን የክሮስ አይነት ያውቃል፣ አብሮ በተደጋጋሚ ስለተጫወተ። ማርሞሽ ግን ሪል ዘጠኝም አደለም ለነገሩ፣ ለብቻው የሚጫወት አይነት ዘጠኝ ቁጥር አደለም። ከኤኪቲኬ ጋር ነበር ቀድሞ ቡድኑ በፍራንክፉርት ይጫወት የነበረው ሁለተኛ ለምሳሌ እንዳልኩት በሁለቱም ሀፎች ችግር ነበረበት በሁለቱም ሳጥኖች ውስጥ ችግር ነበረበት አማካይ ክፍሉ በነገራችን ለአንድ ተጫዋች ብቻ ነው ያቆየው ኒኮ ጎንዛሌስ እንግዲህ ሮድሪ ከጉዳት ነጻ ሆኖ ቢሆን ኖሮ ደግሞ ኒኮ ጎንዛሌዝም ወይ አስራ አንድ ተጫዋች ሮቴሽን ሊያደርግ ይችል ነበር ማለት ነው። እና እኔ ታይሚንጉ ብዙ አልገባኝም እና መጨረሻ ላይ እንዲህ አይነት ሆኗል። ለሌቨርኩዘን ግን ክሬዲት መስጠት ያለብን ይመስለኛል። እንደምታውቂው በጣም ከባድ የቤት ስራ ነው የነበረባቸው። አሰልጣኙ የማሲቭ የሆነ በጣም ከፍተኛ የሆነ የስኳድ ለውጥ ነው የተደረገው። ቡንደስሊጋውን ያሸነፈው ተጫዋቾች በሙሉ ግሪማልዶ፣ ሮበርት፣ አንድሪክም ካልሆኑ በስተቀር ፍጹም አዲስ ቡድን ነው ይሄ። ባለፉት ሁለት ክረምቶች ብዙ ተጫዋቾች ለቀውባቸዋል። በክረምቱ ደግሞ አሰልጣኛቸው ሻቢ አሎንሶን ጨምሮ ፍሎረን ቪርትን፣ ግራኒ ጃካን፣ ጆናታን ታን፣ ሬሚ ፍሪምፖንግን እና ሌሎች በርካታ ተጫዋቾችን ያጣ ከዚያ የአሰልጣኝ ለውጥ ያደረገ ግን አሰልጣኙ ከሶስት ጨዋታ በኋላ ያልዘለቁበት ነው። ኤሪክ ቴንሃግ ነበር አሰልጣኝ ነበሩ። ከዛ በቅርብ ጊዜ ዴንማርክ ብሔራዊ ቡድንን በማሰልጠን የምናስታውሳቸውን አሰልጣኝ ክሪስቶፍ ሁሉም እንደ አሰልጣኝ አድርጎ ሾም በደንብ አሻሽለታል ቡድናቸውን እና ደግሞ ያልጠበቅኩት አርባ ስድስት ፐርሰንት ፖሴሽን ነበራቸው በሲቲ ሜዳ። ይሄ በሲቲ ሜዳ ቀላል አይደለም። ሲቲ ብዙ ቡድኖችን ሰላሳ ሰላሳ ሶስት ሰላሳ አምስት ፐርሰንት ላይ የሚወስን ቡድን ለማንቸስተር ሲቲ ምን ያህል አስቸጋሪ እንደነበር የሚያሳይ ነው ጨዋታው። በእርግጥ ግብ ጠባቂያቸው ጥሩ ነበር፣ ሲቲ በኤክሲጂ የተሻለ ነበር። ማርክ ፍሌከን በፕሪሚየር ሊግ ከብሬንፎርድ ጋር የምናውቀው ግብ ጠባቂ ዘጠኝ ሙከራዎች አድኗል። ነገር ግን ይሄ ቡድን የበለጠ ክብር ሊሰጠው ይገባ ነበር ነው የኔ አስተያየት። እና ትላንትና ጓርዲዮላ መቶኛ የቻምፒየንስ ሊግ ጨዋታውን ከሲቲ ጋር ባደረገበት ምሽት አሌክስ ፈርጉሰን ከማንቸስተር ዩናይትድን፣ አርሰን ቬንገር ከአርሰናል ጋር ብቻ ናቸው በታሪክ ከመቶ በላይ የቻምፒየንስ ሊግ ጨዋታዎችን በአንድ ቡድን አሰልጣኝነት ያደረጉት። ስለዚህ ለአሰልጣኙ ያው ትልቅ ምሽት ነበር፣ ግን መቶኛ ጨዋታውን በጥሩ የሚያስታውሱ አይመስለኝም ትልቅ ቁማር ስለነበር እንዳነሳሹ ትልቅ ጋምብል ስለነበር እና ተከታታይ ሁለት ቀናት ሁለት ጨዋታዎችን ደግሞ ተሸንፏል። ይሄም ደግሞ በጣም መጥፎ ኔጌቲቭ ስፓይራል ልክ ነው። ከሊድስ ጋር ሊያገገም ይችላል። ሊድስን እንዲያሸንፍም እጠብቃለሁ። ከአርስናል ጋር ያለውን የነጥብ ልዩነት ሊያጠብ ይችላል። በዚህ ሳምንት አርስናል ወደ ብሪጅ ሄዶ በጣም በጥሩ ፎርም ላይ ካለው ቼልሲ ጋር ስለሆነ ጨዋታውን የሚያደርገው ነገር ግን በአራት ቀን ልዩነት ወደ ሁለት ጨዋታ መሸነፍ ግን ያንን ኔጌቲቭ ሞመንተም ነው መልሶ እያመጣ ያለው። ምክንያቱም ሲቲ ከባለፈው ዩኒካስትል ጨዋታ በፊት የመጨረሻ የሊቨርፑል ጨዋታ ላይ ሁሉም ሰው አእምሮ ውስጥ የነበረ አንድ ነገር ኦኬ ማንቸስተር ሲቲ እየተመለሰ ነው። አሁን ማንቸስተር ሲቲ የሚነካቸው የሆኑ ከፍታዎች አሉ። በዚህ ውድድር ዘመን የማንቸስተር ደርቢን ሲያሸንፍ ወይ ሊቨርፑልን ሲያሸንፍ ወይ አንዳንድ ትልልቅ ጨዋታዎች ላይ ያሉት ፐርፎርማንሶች አስደናቂ ናቸው። በሌላ በኩል ግን በአስራ ሁለት ጨዋታ አራት ወይም አንድ ሶስተኛውን ተሸንፏል አሌክስ ፈርጉሰን አንድ ሻምፒዮን መሆን የሚፈልግ ቡድን ከሶስት እስከ ስድስት ጨዋታ ነው መሸነፍ ያለበት፣ ስድስትም የሚበዛበት ጊዜ አለ ይላሉ። እንደየ ሲዝኑ ባህሪው ይለያያል። ከስድስት በላይ ጨዋታ የተሸነፈ ቡድን ሻምፒዮን ሆኖ ያውቅ ይሆናል እኔ እንጃ፣ ግን ብዙ ነው። ከዛ ግን የተጋጣሚዎቹን ደረጃ ስታይ ትንሽ ባሩን ከፍ የሚያደርግ ቡድን ሲገጥም አስቶንቪል አሸንፎታል፣ ኒውካስል አሸንፎታል፣ ብራይተን ሆቭ አልቢዮን አሸንፎታል፣ ሌላ አንድ ቡድንም ቶተናም አሸንፎታል። ደረጃው ከፍ ባለ ቁጥር ሲቲ ስትራግል ያደርጋል። ብዙ ጊዜ ያነሳሁት ድጋሚ ብዙ ማንሳት ማይገባኝ፣ የሀላንድ የሀላንድ ጎል ካላስቆጠረ በቂ ሶርስ የለውም። ስንት ጨዋታ ላይ ማስረጃ ማቅረብ እንደሚቻል አላቅም። ይሄ ችግር አለ በጣም በፕሪሚየር ሊግ አሁንም ድረስ ከአንድ ጎል በላይ ያስቆጠረ ተጫዋች የለውም ሲቲ። ስለዚህ በሀላንድ ፎርም ላይ ጥገኛ የሆነ ነው እና ትናንትና ከዚህ በስተቀር የሚያብራራው አይመስለኝም። ሌቨርኩዘን ጥሩ ተጫውተዋል። ፓትሪክ ሺክ ጥሩ ፎርም ላይ ያለ አስራ አንድ ጎል ያስቆጠረ ተጫዋች ነው። ግሪማልዶ የዊንግ ባክ ቁጥር አይመስልም ሬከርዱ በሻምፒዮን በነበሩበት የውድድር ዘመንም በዚህ የውድድር ዘመን ደግሞ የበለጠ ትላንት አምበል ሆኖ ጨዋታውን ያደረገው እሱ ነው። እና ባላስፈላጊ ጊዜ የተደረገ ከፍተኛ ሮቴሽን ይመስለኛል። ቶሎ ለማድረግ ሞክሯል። በሁለተኛው አጋማሽ ሶስት የማጥቃት ለውጦች አድርጎ ነው የጀመረው። ከዚያ ደግሞ ትንሽ ቆይቶ ሀላንድና ሀያ አምስት ደቂቃ ሲቀረ ሀላንድና ሌሎች ተጫዋቾች ስልሳ ምናምነኛ ደቂቃ ላይ ቀይሮ ጨርሷል። አምስቱንም ተጫዋቾች ኦራይሊን፣ ፎደንን፣ ዶኩን አስገባ። በኋላ ደግሞ ርሊንግ ሀላንድና ራያን ሼርኪን አስገባ። የመጨረሻውን ሰላሳ ደቂቃ ኦልሞስት በቤስት ተጫዋቾቹን የጨረሰው ግን ጨዋታው ቀድሞ ከእጅ ወጥቶ ነበር።